ኧረ ጎበዝ እጅግ በጣም ያሳዝናል። በጣም በጣም በጣም ያሳዝናል። ምንድን ነው እንደዚህ እንደዚህ ያጨካከነን፣ ሌሎች ደርሰውብኛል። እኔ በጣም በቃ ተበድ ያለሁ እኔ መናገር አልችልም። ይሄ ደግሞ እውነታ ነው፣ የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው? ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃ ነው ያመጣውላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ሥራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች አጣ ቤት ውስጥ አሳርፏቸዋል። ለጊዜው ባለቤቱን ያው እንግዲህ ድምፁ አለቅላቸዋለሁ ነች ስራ የላትም ህፃኗም እንደምታዩት እሷ ሞላቅ ሆኖ ባልችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ ይህ አዲስ አበባ ሆኖ ደግሞ ያስተዳድረው እሱ ነበር የሚረዳው ቤተሰቦቹን፣ እና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬአለሁ። ሁለተኛ ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገን አስር ደቂቃ ማውራት አልቻለም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ስላለቀ ሰው ሽማግሌዎች፣ ሃይማኖት አባቶች የተሰበሰበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችሁ ስላለች እሺ፣ ራሷ ከወጣችሁ ግን እንድትመለስ በጣም ለማግባባት ሞክርን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም እላለች እና ሜዳ ላይ ወድቀዋል እነዚህ እናትና ልጅ ነው እንዴት ሁለተኛ እንገለዋለን እና ማንኛውም ማንም ጥፋተኛ፣ እንዴት ይሄ ባህላችን አይደለም፣ ወጋችን አይደለም። ፀብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሞታ አመት አውጥተው አርባ ወጥተው ነው ወደ ንብረት ክፍፍል እንኳን የሚካሄደው። ያውም ከቀበሌ ቤት እንዴት እናባርራለን? በየራሳችን እንኳን ቢሆን እህታችን ሜዳ ላይ ወድቃለች። እንደከበተሻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ፣ እርዷት። ማካቱ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት መሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን አንድነው መጡ። ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏል ነው ያሉት። የባለቤት ይዘ ልጄ ትንሽ ልጅ ናት። አባቷን ያጣቸው እኛ ሐዘን ላይ ነን። እኛ ይሄ እንትን ዕቃ ምናም ቁሳቁስ ነገር አይደለም። አሁን እንትን ያለን የጎዳን የሱን እሱን ማጣታችን ነው። እኔ መናገር አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷና ንቄ ነው ማውጣት ነው ያለችው። ደርሶብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። በጣም ያሳዝናል። በጣም በጣም በጣም ያሳዝናል። ምንድነው እንደዚህ እንደዚህ ያጨካከነን ሌሎች ደርሰውብኛል። እኔ በጣም በቃ ተበድያ ያለሁ እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃ ነው ያመጣውላችሁ። እጅግ በጣም አሳዝናል፣ ልብ የሚሰር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። አዘኑ ሳያል በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ኅብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ቤት ውስጥ አሳርፏቸዋል። ለጊዜው ባለቤቱን ያው እንግዲህ ድምፄን አለቀቅላቸዋለሁ። ስባርሽተኛ ስራ የላትም። ህፃኗም እንደምታወች እሱ አሞላ ቆኖ ባለችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው ምንም ነገር የላቸውም። እሱን አጥተዋል። እንግዲህ አዲስ አበባ ሆኖ ደሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛ ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና አስር ደቂቃ ማውራት አልቻልንም። ድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰው፣ ሽማግሌዎች፣ ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ ከወጣች ከወጣችኝ ግን እንድትመለስ በጣም ለማግባባት ሞክረን ነበር ትናንት ማታ ለሶ ረጅም እጂ አምረጅም ሳብ በፍጹም ሊመለሱ አይችልም እያለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው። ሲሞት እንዴት ሁለተኛ እንገለዋለን? እና ማንኛውም ማንም ጥፋተኛ ጥፋተኛ እንዴት? ይሄ ባህላችን አይደለም፣ ወጋችን አይደለም። ፀብም እኮ ችግር ቢኖር እኮ ድሮ በአባቶቻችን ጊዜ ሙት አመት አውጥተው አርባ አውጥተው ወደ ንብረት ክፍፍል እንኳን የሚሄደው ያውም ከቀበሌ ቤት እንዴት እናባርራለን? የራሳችን እንኳን ቢሆን እችን እህታችን ሜዳ ላይ ወድቃለች። እንደ በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት። እባካችሁ እንግዲህ ልጅቷን መረዳት አለባት እናትየዋን መረዳት አለባት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀመሩ ትልቅ አስተዋጽኦ ያደረገ በጣም ቀና፣ በተጠራበት መሄድ መልካም ሰው ነው። እና እባካችሁ አግዙት ለማለት ነው። ግን ምንድነው መጡ፣ ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤት ይዘል ልጄ ትንሽ ልጅ ናት አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም። አሁን እንትን ያለን የጎዳን የሱን እሱን ማጣታችን ነው። እኔ መናገር አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷና ንቄ ነው ማውጣት ነው ያለችው ልጅ ደርሶብኛል። እኔ በጣም በቃ ተበድ እያለሁ እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው።